በስመ አብ ወልዶ መንፈስ ቅዱስ አህዶ አምላክ አሜን። አንድ አምላክ በሆነ በአብ ወልዶ መንፈስ ቅዱስ ስም መስከረም 25 በዚች ቀን ታላቅ ነቢይ ዮናስ አረፈ። ይህም እውነተኛ ነቢይ ዮናስ የሲዶና ክፍል የምትሆን ሰራጵታ በምትባል አገር ለምትኖር መበለት ልጇ የሆነ ነቢይ ኤልያስም ከሙታን ለይቶ ያስነሳው ኤልያስንም ያገለገለውና የትንቢት ጸጋ የተሰጠው ነው። ከዚህ በኋላ ስሙ ከፍ ከፍ ያለና የተመሰገነ እግዚአብሔር ወደ ነነው የአገር ሂደህ ሀገራችሁ እስከ ሶስት ቀን ድረስ ትጠፋለች ብለህ አስተምር ብሎ አዘዘው። እግዚአብሔርም ይህንን ባለው ጊዜ ዮናስ በልቡ እንዲህ ብሎ አሰበ። እግዚአብሔር ሊያጠፋቸው ቢወድ ኑሮ ሂደህ አስተምር ብሎ ባላዘዘኝ ነበር። እግዚአብሔር መሐሪ ነውና ሲምራቸው፣ እኔ በእነርሱ ዘንድ ሐሰተኛ ነቢይ እንዳልባል እፈራለሁ። ከቶ ትምህርቴን አይቀበሉኝም ወይም ይገድሉኛል። ወደዚያች አገር ሄጄ እንዳላስተምር ከእግዚአብሔር ፊት ብኮበልልና ብታጣ ይሻለኛል። ወንድሞች ሆይ ከፈጣሪው ከእግዚአብሔር ፊት ለፍጡር ማምለጥ ይቻለዋልን? ይህስ ዮናስ የእስራኤልን ልጆች ከሚያስተምሩ ነቢያት ውስጥ ሲሆን ይህንን አያውቅም ነበረ። ነገር ግን እግዚአብሔር በረቀቀ ጥበቡ ይህ ያደረገ እንጂ የዮናስ በአሳ አንበሪ ሆድ ውስጥ መዓልት ሶስት ሌሊት ሶስት መዓልት አድሮ መውጣት መድኃኒታችን በመቃብር ሆድ ሶስት መዓልት ሶስት ሌሊት አድሮ ከዚህ በኋላ ከሙታን ተለይቶ ለመነሳቱ ምልክት ይሆን ዘንድ ነው። ዮናስም ከአሳ አንበሪ ሆድ ያለምንም ጥፋት እንደወጣ እንዲሁ መድኃኒታችን ያለመለወጥ ተነስቷልና። እንዲህም ሆነ፣ ከእግዚአብሔር ፊት ዮናስ ሸሽቶ ወደ ተርሴስ አገር ሊሄድ ተነሳ። ወደ ኢዮጴ አገርም ደርሶ ወደ ተርሴስ አገር የሚሄድ መርከብን አግኝቶ በገንዘቡ መርከቡን ተከራየ። ከእግዚአብሔር ፊት ኮብልሏልና ከእርሱ ጋራ ወደ ተርሴስ ይሄድ ዘንድ ወደ መርከቡ ወጣ። እግዚአብሔርም ታላቁን ነፋስ ወደ ባህር አመጣ። የባህሩም ማዕበል ከፍ ከፍ አለ። መርከባቸውም ሊሰበር ቀረበ። ቀዛፊዎቹም ፈርተው ወደ ጣዖት ጣዖቶቻቸው ጮሁ። መርከባቸውም ይቀልላቸው ዘንድ ገንዘባቸውን፣ እቃቸውን አውጥተው ወደ ባህር ጣሉ። ዮናስ ግን በዚያን ጊዜ ወደ ከርሳ ሀመሩ ወርዶ ተኝቶ ያንኮራፋ ነበረ። መርከቡንም የሚቀዝፍ ቀዛፊ ወደ እርሱ ወርዶ ምን ያስተኛሃል? እንዳንሞት እግዚአብሔር ያድነን ዘንድ ተነስተህ የፈጣሪን ስም ጥር አለው ይህች መከራ ያገኘችን ስለማናችን ኃጢአት እንደሆነ እናውቅ ዘንድ እርስ በርሳቸው ኑ እጣ እንጣጣል ተባባሉ። በተጣላ ጣሉ ጊዜ እጣው በዮናስ ላይ ወጣበት። እነርሱም ይቺ መከራ ያገኘችን በማንኛችን ኃጢአት እንደሆነ ንገረን። አንተስ የምታመልከው ምንድን ነው? ከወዴትስ መጣህ? አገርህስ የት ነው? ወዴትስ ትሄዳለህ? ወገንህስ ማን ነው አሉት። ዮናስ የእግዚአብሔር ባሪያው እብራዊ ነኝ፣ ፈጣሪየም ምድርና ሰማይን ባህሩንና የብሱን የፈጠረ እግዚአብሔር ነው አላቸው። እነዚያም ሰዎች ታላቅ ፍርሃትን ፈርተው ምን አድርገንሃል አሉት። እሱ ምን አድርገሃል አሉት። እሱ ነግሯቸዋልና ከእግዚአብሔር ፊት ኮብልሎ እንደሄደ እነርሱም አወቁት። ባህሩ ይታወክ ነበርና ታላቅ ማዕበልም ተነስቶ ነበርና፣ ባህሩ ይተወንዘን ከእንግዲህ ምን እናድርግ አሉት። ዮናስም አንስታችሁ ወደ ባህር ጣሉኝ፣ ባህሩም ይተዋችኋል። ይህ ታላቅ የማዕበልም ወገድ የመጣባቸው በኔ ምክንያት እንደሆነ አውቃለሁ አላቸው። ባህሪቱ ትታወካለች እና ማዕበሊቱም በእነሳቸው ተነስታለችና፣ እነዚያ ሰዎች ወደ ምድር ሊመለሱ ወደዱ፣ ነገር ግን ተሳናቸው። ሁሉም አንድ ሁነው ወደ እግዚአብሔር ጮሁ። አቤቱ ስለዚህ ሰው በእውነት ልታጠፋን አይገባህም። አቤቱ እንደወደድክ አድርገሃልና የጻድቅ ሰው ደም አታድርስብን አሉት። ከዚህ በኋላ ዮናስን አንስተው ወደ ባህር ጣሉት። ባህርም ድርጎዋን ተቀብላ ጸጣለች እነዚያም ሰዎች እግዚአብሔርን ፈሩት። ለእርሱም መስዋዕትን ሰው ስእለትንም ተሳሉ። እግዚአብሔርም ታላቅ አሳንበሪን ዮናስን ይውጠው ዘንድ አዘዘው። ዮናስም በአሳንበሪ ሆድ ውስጥ ሶስት መዓልት ሶስት ሌሊት ኖረ። ዮናስም በአንበሪ ሆድ ውስጥ ሳለ ጸሎትን ጸለየ። ከዚህ በኋላ በነነዌ አገር በኩል ያ አሳንበሪ ዮናስን ወደ የብስ ምድር ተፋው። የእግዚአብሔርም ቃሉ ዳግመኛ ወደ ዮናስ መጣ። ቀድሞ አስተምር ብዬ እንደነገርኩ ወደ ታላቂቱ የነነዌ አገር ተነስተ ሂደህ አስተምራቸው አለው። ዮናስም እግዚአብሔር አስተምር ብሎ እንደነገረው ተነስቶ ሄደ። ወደ ነነዌም ሄደ። ነነዌ ግን እግዚአብሔር ታላቅ አገር ናት። በዙሪያው ያሉ ቅጽሯም ከበሩ እስከ በር ድረስ በእግር የሦስት ቀን ጎዳና ነው። ወደ ከተማውም ሊገባ ደርሶ የአንድ ቀን መንገድ ሲቀረው ነነዌ እስከ ሦስት ቀን ትጠፋለች ብሎ አስተማረ። የነነዌ ሰዎችን በእግዚአብሔር ቃል አመኑ። ጾምን እንጾም ብለው አዋጅ ነገሩ። የክት ልብሳቸውንም ትተው ማቅ ምንጣፍ፣ ትልቁንም ትንሹም ለበሱ። የነነዌ ንጉሥም ይችን ሰምቶ ከዙፋኑ ተነሳ። ልብሰ መንግሥቱን ትቶ ማቅ ለበሰ። በአመድ በትቢያ ላይም ተቀመጠ። ሰዎችም ቢሆኑ ከብቶችም ምንም ምን አይብሉ፣ ትልልቆችም ትንንሾችም አይጠጡ፣ እንስሶችም ወደ ሳር አይሰማሩ፣ ውሃም አይጠጡ ብሎ አዋጅ ተናገረ። እግዚአብሔርም ከክፉ ስራቸው እንደ ተመለሱ አይቶ በእነርሱ ላይ ያደረገው ዘንድ የተናገረውን ክፉ ነገር ተመለሰ። በእነርሱ ላይም ክፉ ጥፋትን አላደረገም። ዮናስም ጽኑ ሐዘንን አዘነ። ወደ ፈጣሪው እግዚአብሔርም እንዲህ ብሎ ለመነ። ጥንቱን በአገሬ ሳለሁ እንዲህ ብዬ የተናገርኩ አይደለምን? አንተ ይቅርባይ ሩኅሩህም ከመዓትህ የራቀ ቸርነቴ የበዛ እውነተኛ የሆንክ ክፉ ነገርን ከማምጣት እንደምትመለስ አውቃለሁ። ስለዚህ ከአንተ ኮብልዬ ወደ ተርሴስ ሄድኩ። ነቢየ ሐሰት እየተባልኩ ከመኖር ሞት ይሻለኛል። አቤቱ አሁን ነፍሴን ከስጋዬ ለያት አለ። እግዚአብሔርም ዮናስን እንደዚህ በዚህ ነገር አንተ እጅግ ታዝናለህን? አለው። እርሱም አዎን አዝናለሁ አለ። ከዚህ በኋላ ዮናስ ከከተማ ወጥቶ ከከተማ ውጭ ተቀመጠ። ጎጆም ለራሱ ሰራ። በሀገሩ ላይ የሚደረገውን ነገር እስኪያይ ድረስ ከጥላዋ ስር ተቀመጠ። የበቅል ዘንድ በዮናስ ራስ ላይ ይሸፍነው ዘንድ እግዚአብሔር ቅልን አዘዘ። ቅሉን በዚያን ጊዜ በቅሎ የዮናስን ራስ የፀሐይ ትኩሳት እንዳያሳምመው በዮናስ ራስ ላይ ሸፈነው። ዮናስን በቅሊቱ መብቀል ታላቅ ደስታ አደረገ። እግዚአብሔርም በማግስቱ ትሉን ይምጣ ቅጠሉንም ይምታ ብሎ አዘዘ። ቅጠሊቱም ቆረጣት፣ እርሷም ደረቀች። እግዚአብሔርም ፀሐይ በወጣ ጊዜ የሚያቃጥል ሐሩር ያለበት ነፋስ ይመጣ ብሎ ዳግመኛ አዘዘ። ነፋሱም ወጥቶ የዮናስን ራስ አሳመመው። እርሱም አእምሮውን እስከ ማጣት ደርሶ በልቦናውም ተበሳጭቶ ከመኖር ሞት ይሻለኛል አለ። እግዚአብሔር የዮናስን በቀሊቱ መድረቅ እጅግ አዘንክን አለው። እርሱም አዎን፣ ልሙት እስከ ማለት ደርሼ አዘንኳ አለ። እግዚአብሔርም አንተስ በአንድ ሌሊት በቅላ በአንድ ሌሊት ለደረቀች ውሃ ላላጠጣሃት፣ ላልደከምክባት ቅል ታዝናለህ። ቀኝና ግራቸውን ላለያዩ ከ12 እልፍ የሚበዙ ሰዎች እንዲሁ ብሎ እንስሶች ላሉባት ታላቅ ሀገር ለሆነች ለነነውዬ እኔ አላዝንላተምን? ከበደሉ ተመልሶ ንስሐ ለሚገባ እኔ መሐሪና ይቅርባ ይነኝና አለው። ከዚህ በኋላ ዮናስ ተነስቶ ወደ ሀገሩ ተመልሶ በሰላም አረፈ። መላ እድሜው መቶ ሰባ ነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ በእውነት አሜን። በዚች ቀን የፎቃ የዮናስ የእንድሪያስ የጴጥሮስ የጳውሎስ የእንጦኒዮስ የበርበራ መታሰቢያቸው ሆነ። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን። በዚች ዕለት የክረምት መውጫ ሆነ። መስከረም 25 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ፀዓተ ክረምት፣ የክረምት መውጫ፣ ቅዱስ ዮናስ ነቢይ፣ ቅዱስ እንጦኒዮስ፣ ቅድስት በርበራ ሐዋርያው ጴጥሮስ ወጳውሎስ ጳውሎስ፣ ቅዱስ ዕፀ መስቀል። ወርሃዊ በዓላት ቅዱስ መርቆሪዎስ ሰማይት፣ ቅዱስ ቴክላ ሐዋርያዊት፣ ቅዱስ አበከረዙን ሰማይት፣ ቅዱስ ዲማዲዮስ ሶሪያዊ፣ አቡነ ሐቢብ፣ አባ ቡላ፣ ቅዱስ አባ አቡፋና ጻድቅ፣ ታላቁ አባ ቢጻሪዮን ገዳማዊ። ክፉና አመንዝራ ትውልድ ምልክት ይሻል፣ ከነቢዩም ከዮናስ ምልክት በቀር ምንም አይሰጠውም። ዮናስ በአሳ አንበሪ ሆድ ሶስት ቀንና ሶስት ሌሊት እንደነበረ እንዲሁ የሰው ልጅ በምድር ልብ ሶስት ቀንና ሶስት ሌሊት ይኖራል። የነነዌ ሰዎች በፍርድ ቀን ከዚህ ትውልድ ጋር ተነስተው ይፈርዱበታል፤ በዮናስ ስብከት ንስሐ ገብተዋልና። እነሆም ከዮናስ የሚበልጥ ከዚህ አለ። ዘአቅረብኩ ማይሌተ አዘኪሬ አይላፈ ምለተ ጸመርኩ ዘልፈ ለእለ ያነበብ ተወከፍ ዘንዴቴ መጽሐፈ እንተረሳይ ከግዚኦ ጻድቀ መበለ ተኮፈ ምላብኡ ብኡላን ዘተርፈ